ሰላም አለይኩም ወረህመቱላ ወበረካቱ ድኔት ክቡራችሁ የኡስሚ ቢዝ ሪት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን እንዴት ናችሁ? ከያላችሁበት ቦታ ሰላም መልካሙን ተመኘሁ። ዛሬ አዳሩን ማለትም እለተ ጁም ወይም ደግሞ እለተ አርብ እረፋዱ ላይ የጥቁር ገበያ የሀዋላ የምንዛሬ ዋጋ እጅግ በከፍተኛ ሁኔታ ጭማሪ ማሳየቱን የሚዘግብና የሚያትት መረጃ ከጄ ይገኛል። የአስራ ሁለት ሀገራት ሙሉ መረጃ እንቅጭቅጩን ጊዜና ሰዓታችንን ጠብቀን እናደርሳለን። እስከ ቪዲዮው ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ብዛም በቀጥታ ወደ ገደለው እንሸጋገራለን። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። የመረጃ ምንጫችን ኢትዮፕያን ብላክ ማርኬት ዶትኮም ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 16800 ኢትዮጵያ ብር የተሸጠ እንደሚገኝና አንድ የአሜሪካን ዶላር ከትላንትናው ጋር ሲነጻጸር በከፍተኛ ሁኔታ ጭማሪ አሳይቶ 168 ብር የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። በመቀጠል ዩሮን እናስተውላለን። 100 ዩሮ ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 19400 ብር እንደሚሸጥና 1 ዩሮ 194 ብር ከ01 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያው የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስፍሮት አግኝተናል። ቪዲዮችን ላይክ እያረጋችሁ ለወዳጅ ዘመዶ ሼር እያረጋችሁ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያረጋችሁ የደወል ምልክቱን በመጫን ዘርፈ ብዙ የሆኑ ስራዎችን የምንሰራበትን ዩቱብ ቻናል ተቀላቀሉ። በመቀጠል ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 2810 ብር እንደሚሸጥ እና አንድ የስዊዝ ፍራንክ ከትላንትናው መረጃ ጋር ሲነጻጸር በከፍተኛ ሁኔታ ጭማሪ አሳይቶ 208 ብር ከ10 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ካናዳን ዶላር እናስከትላለን። 100 ካናዳን ዶላር የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 11980 ብር እንደሚሸጥና 1 ካናዳን ዶላር 119 ብር ከ80 ሳንቲም እየተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። ካናዳን ዶላርን በተመለከተ ከትላንትናው መረጃ ጋር ስናነጻጽረው በዛሬ ሁለት ከፍተኛ የሆነ ጭማሪ አሳይቷል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውሳን ዶላር 11000 ኢትዮጵያ ብር እንደሚሸጥና አንድ የአውሳን ዶላር 110 ብር እንደሚሸጥ ነው የወጣው መረጃ የሚያመለክተው። ቀጣዩን ተረኛ የሚይዘው ፓውንድ ስተርሊንግ ይሆናል። አንድ መቶ የፓውንድ ስተርሊንግ ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 22355 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 223 ብር ከ30 ሳንቲም እንደሚሸጥ አሁናዊው የጥቁር ገበያ መረጃ ያመለክታል። ቀጠል የምናየው በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ ተቀመጠችው እና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት በዚህም 100 የኩዌት ዲናር 54700 ኢትዮጵያ ብር እንደሚሸጥ እና አንድ የኩዌት ዲናር 547 ብር እየተሸጠ እንደሚገኝ በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬ ሁለት በከባዱ መጨመሩን የወጣው መረጃ ያመለክታል። በመቀጠል ዩናይትድ አረብ ኤምሬትስ ዲርሃምን እናያለን። 100 የኢማራቶች ዲርሃም 4576 ብር እንደሚሸጥ እና አንድ የኢማራቶች ዲርሃም 45 ብር ከ76 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረ ገጹ አስነብቧል። በመቀጠል የሳዑዲ ሪያል እናያለን። 100 የሳዑዲ ሪያል 4480 ብር እንደሚሸጥና አንድ የሳዑዲ ሪያል 44 ብር ከ80 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክኬት ዶት ኮም በድረገጹ አስርብቧል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችውና አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛውን ቦታ ይዛ ተቀምጣለች ኦማን። በዚህም 100 የኦማን ሪያል 43700 ብር እንደሚሸጥና አንድ የኦማን ሪያል 437 ብር እየተሸጠ እንደሚገኝ በዚህም ትላንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬ ሁለት በከፍተኛ ሁኔታ መጨመሩን ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችው ባህሬን ናት። የባህሬን ዲናር እናያለን። 100 የባህሬን ዲናር 44500 የኢትዮጵያ ብር እንደሚሸጥእና አንድ የባህሬን ዲናር 445 ብር ከ02 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የጆርዳን ዲናርን እናያለን። 100 ጆርዳን ዲናር 23,708 ብር እንደሚሸጥና አንድ የጆርዳን ዲናር 237 ብር ከ08 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል ውዴ ሻል ቤተሰቦችና አድማጭ ተመልካቾቻችን የ12 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ መረጃን በተመለከተ ከትላንትናው ጋር ሲነጻጸር በዛሬ ሁለት ከፍተኛ የሆነ ጭማሪ አሳይቷል። ሰብስክራይብ እያረጋችሁ የዶል ምልክቶ ተጫኑ። ቪዲዮችን ላይክ አርጎ አሰላሙ አለይኩም ወረህመቱላህ።